ጌታ ሆይ፣ ስንበድል ኖረናል፤ አሁንም እየበደልን ነው። በሚታወቀን በድለንሃል እንላለን እንጂ በማይታወቀን ደግሞ ምን ያህል እንኳን እንደበደልህ የምታውቀው አንተ ብቻ ነህ። አሁን ግን ከሁሉም ጊዜ በላይ እየተፈተንን ነውና መውጫውን ስጠን። እስራኤል በመስዋዕቱ ሳይቀር ሲበድልህ በኢሳያስ አድረህ የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል የሚቃጠለውን የአውራ በግ መስዋዕትና የፍሪዳውን ስብ ጠግቤያለሁ፣ የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም እንዳልካቸው ዳግመኛም ዓመት በዓላችሁን ጠልቻለሁ ተጸይፌውም፣ አለው የተቀደሰውም ጉባኤያችሁ ደስ አያሰኘኝም ብለ አስነግረህ መስዋዕት ወደማይሰዉበት ግዞት እንደላካቸው እኛ ይህን ሁሉ ያመጣህብን በቅዳሴያችን በወዳሴያችን ጊዜ በምንፈጽመው ግድፈትና ኃጢአት የሆንን በእውነት እኛ አንተን ያልበደልንበት ቦታና ጊዜ ይታለን። አንዳንዶቻችን አጸደ መቅደስህን ለሌላ ዓላማ ተቃጠርንበት። አንዳንዶቻችን ውስጥ ድረስ ገብተን ተነታረክንበት፣ ተደባደብንበት። አንዳንዶቻችን ከአንተ ከምናገኘው ጸጋ ይልቅ መቅደሱ የኔ ነው የኔ ነው በማለት ጠበቃ ይዘን ለዓመታት ተሟገፍንበት። አንዳንዶቻችን በነጠላችን ውስጥ ሆነን ለሰላማዊ ሰልፍ ወጣንበት። አንዳንዶቻችንም ሰው የማያውቀውን ኃጢአት ሰራንበት። አንዳንዶቻችንም ሀፍረት ጥለን ቤተ መቅደስን የፋሽን ውድድር በሚመስል ሁኔታ ተኩነሰነስንበት። መቅደስ ውስጥ ሳይቀር በስልካችን አሽካካንበት። አንዳንዶቻችንም የውበት ሳሎን አስመሰል ነው። ዝማሬው፣ ልብሱ፣ ስብከቱና አገልግሎቱ ከአጥቢያ አጥቢያ ተፎካከርንበት። አገልጋዮችም ጸጋ ለማካፈል ከሮጥ ነው ገንዘብ ለመሰብሰብ የሮጥ ነው በለጠ ለድህነታቸው ሳይሆን ለገበያችን ምዕመናኑንም እንደ ጠፍ ከብት ነዳ ናቸው። እንደ ምርኮም ተካፈል ናቸው። በአንድ መቅደስ በአራት በአምስት ጻድቅ ስም ታቦት የምንደራርበውም ሰው ሌላ ቤተ ክርስቲያን ሳይሄድ እኛ ጋር ብቻ ገንዘብ እንዲሰጥ ፈልገን መሆኑን እንኳን አንተ ልብና ኩላሊትን የምትመረምረው። አንዳንድ ምዕመናንም ታዝበው በትዕግስት ተውናል። በዓመት ከአራት እስከ አምስት በየምክንያቱ የምናነግስበትን ምክንያት ዛሬ ሁሉም አውቆታል። እንኳን በሌላው ጊዜ በአብይ ጾም የምናደርገው ድለቃና ዳንኪራም አንተን ሳይሆን የእኛኑን ስሜት ለማርካት እንደሆነ ልባችን ያውቀዋል። እንዲያው ዝም ካልከን እኮ ከኮረና ያለፍንበትንም ብለን አዲስ ንግሥም ልንጨምር እንችላለን። አቤቱ ስንቱን ታገስከም። በአውደ ምረት ቆመን በሌላው መቅደስ የተሰየመውን ካህን እያሽሟጠጥን ስንቱን ተናገርንበት። ፖለቲካዊ ስሜታችንን ከሌላ ቦታ ይልቅ በቤተ መቅደስ ተሰበከ። ስለ አንተ ድህነትና ጸጋ ከመናገር ይልቅ የወደድናቸውን አንተ የላካቸው እንደሆኑ የጠላናቸውን ደግሞ አንተ የረገምካቸው እንደሆኑ አድርገን ስናቀርብ ስቅቅ አይለንም ነበር። እረ እንዲያውም አንተ በጆሮችን ሹክ እያልከን የምንናገርን መስል ነበር። በዚህና በመሳሰለው ተማረብን። ቤተ መቅደስ የማንሰበሰብበት ጊዜ ብታመጣ በእውነት ሊያማ የሚገባው ማን ይሆን? ለዘላለም ያልዘጋብንም በእውነት አንተ ቸር ብትሆን ነው። አሁን ጌታዊ እንደ በደላችንማ ከሆነ እንኳን ይህን ሌላስ ብታመጣብን ይገባ የለምን? እግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚበስ ቅጣት የሚገባው ይመስላችኋል? ስትል በቅዱስ ጳውሎስ እንደ ነገርከን ለወዲት መስዋዕት መርከስ ቀንተ በእስራኤል ላይ ለሰባ ዓመታት መቅደስ የማያዩበት መስዋዕት የማይሰዉበት ምስጋና የማያቀርቡበት በዓል የማያከብሩበት ፋርስ ባቢሎን አውርደ ከቀጣቸው፣ እኛማ የአንተን ስጋና ደም በሚፈተትበት ቤተ መቅደስ ያንን ሁሉ ኃጢአት ፌዝና ግዴለሽነት የታይታ የስሙላና የግብር ይውጥ አድርገን በምንፈጽመው ነገር ብትቀጣን እንኳንስ ይህንን እንዳለ ከነ ስጋችን ሲኦል ብታወርደው መች አንሰናል። ነገር ግን ጌታ ሆይ፣ አንተ መሐሪና ይቅር ባይነህና የምናጠፋውን ሳይሆን በፈሪያ እግዚአብሔር ሆነው ርደውና ትንቀጥቅጠው የሚያቀርቡልህን ጥቂቶችንም አይተህ እኛን ብዙዎችን ጥፋተኞቹ ይቅር በለን። አሁን ጌታ ሆይ፣ በየዕለቱ መቅደስህን መወዳደሪያና መፎካከሪያ አድርገነዋል። መስዋዕት ማቅረቡም አሰልችና አድካሚ ስራ እየመሰለን እንደመጣ እንኳን አንተ እኛም የምናቀው አቅ ነው። አንድ ትልቅ ሆቴል ስንገባ የምናደርገውን ያህል ክብርና ጥንቃቄ ለቤተ መቅደስህ የማንሰጥ መኖራችንንም ከአንተ የተሰውር አይደለም። ከምእመናን ብዙዎችም ንስሐ፣ እርቅ፣ ይቅርታ በፈሪያ እግዚአብሔር ሆኖ ስጋህና ደምህን መቀበል ሁልጊዜ ወደፊት የሚደረስበትና የማያመልጥ የሚመስለን ሞልተናል። አንዳንድ ጊዜ ከካህናትም ምን አስቸኮለህ፣ አርፈ ቁጭ በል የሚል አናጣም ነው። ጌታ ሆይ፣ በዚህና በመሳሰሉት ምክንያቶች ቤተ መቅደስህ ተዘግቶ በጸጋ የከበሩ ብቻ የሚጠቀሙበት ጊዜ ብታመጣ በእውነት የተገባ ነው። ነገር ግን ገስጸን እንጂ አትጣለን፣ ማረን እንጂ አታጥፋን። አቤቱ ጌታ ሆይ፣ በተለይ እንደ ራሴ ንዝላልነት ከሆነ ከቤተ መቅደስህ እንኳን ሳምንታት አመታትን ብትቀጣኝ እንደማያንሰኝ ያውቃለሁ። ነገር ግን ጌታዊ እንደ ቸርነት ነው እንጂ እንደ በደላችን አታድርግብን። ይልቁንም እኔን ከሁሉም የማን ሰውን በኃጢአት የምበልጠውን ይቅር በለኝ። ጌታዊ እንኳን የሌላው ጊዜ ኃጢአት የሰሞኑ ብቻ በፊት ብዙ እንደሆነ አውቃለሁ። ንትርካችንም ቢበዛ እንጂ አልቀነሰም። ነገሩን በመንፈስ አይን አይተው ለንስሓቸው የሚፋጠኑትን ሁልጊዜም አታጣምና ስለ እነሱ ይቅር በለን እንጂ እኔና መሰሎቼማ ገናውንም እንሟገታለን እንነቃቀፋለን እንተቻቻለን። በተለይ እኔ ሲመክሩኝ የናቁኝ፣ ሀሳብ ሲሰጡኝም የጠሉኝ እየመሰለኝ ተቸግሬያለሁ። ስለዚህ ሌሎች ጋር ስህተት የመሰለ ፈልጌ በመተቸቴ ራሴን ነጻ ለማውጣት ብዙ ጥቅሶችን አማትርና በኋላ ለድህነቴ ሳይሆን ለክብሬ መሆኑን ሳስበው በእውነት ፈራለሁ። እንዲያውም በቅቶ በታምራት ቆቅ እየተያዘለት ይመገብ የነበረውን አባ መቃርስን እንዴት መነኩስ የሆነው ስጋ ይበላል? እያሉ ይንቁት እንደነበሩት ወጣንያን መነኮሳት በማውቃት ብቻ ተነስቼ በማላውቀው ሁሉ የምተቸውን አስቤ ደንግጫለሁና አትቀየመኝ። ይልቁንም ያባ መቃርስን ብቃት ገልጸህ እነዚያ ተመካይ መነኮሳት እንደ ገሰጽካቸው እንደ መለስካቸውና እኔና መሰሎቼንም አንተን ደስ በሚያሰኝ ለእኛም በሚረዳ ገስጸ መልሰን እንጂ አትቀየመን። አሁን ጌታ ሆይ ንጉሥ ቴዎዶስዮስ ከገዳሙ የተላከለትን ደብዳቤ መሰረት አድርጎ አንተ እኮ እንደ ቀዳማ ኤልያስ ነ ሲሉ ገልጸውልኛል፣ ሲለው ንጉሥ ሆይ ለኤልያስ ምግቡን የሚያመጡለት ቁራዎች ነበሩ፣ እኔ ግን ምግቤን ባሰጣው ቁራ ይወስድ ብኛል ሲል በትህትና እንደ ተናገረው እንደ ገዳማዊው አባ ኤልያስ ዘገዳ መስሂት በትሑታን ትደሰታለህና፣ እንደ እርሱ ያሉትን አይተህ ባለማወቅና በትንሽ እውቀት የምንወዛገበውን ይቅር በለን ጌታ ሆይ እኛም ቢሆን እንጠቅማለን ብለን እንጂ እንጉዳ ብለን አይደለም እና ጥቀየመን ጌታ ሆይ፣ አንተ ከልብ የሚያመልኩትን ባሉበት እንደምታከብር ከልብ የተመለሱትንም ለንስሐ ጊዜ ሰጠህ፣ የናቁትን ሲያከብሩ ቸል ያሉትን ውድነቱን ሲያውቁ በበደሉ ሲጸጸቱ ከልብ እንዲሹት አድርገህ እንደምታበቃቸው ሰምቻለሁና እኔንም ከእነርሱ ደምረኝ። ለበቁትና በእውነት አንተን ለሚያመልኩት እስከ ዛሬም ሳይበቃ ከተቀበለው እየነጠቅህ በተቀመጡበት እንደምታቆርባቸው ሰምቻለሁ። ስለዚህ በእነርሱ ላይ የተዘጋም የሚዘጋም ቤተ መቅደስ እንደሌለ አውቃለሁ። ለእኔ ግን ለበደለኛው አስብልኝ ጌታዬ ይዘንልኝ። ዳንኤልን አንበሶች እንዳጫወቱት፣ ለአቡነ አረጋዊ ዘንዶ እንደታዘዘ፣ ለሌሎች ቅዱሳን ብዙ አራዊት እንደታዘዙ ሰምቼ ራሴን ሳልመረምር በተመካውበት ይቅርበለኝ። እጄ እኔ እምነት አለኝ ብዬ ቤቴን እንኳን ከፍቼ አልተኛም። እንኳን አንበሳ ላይ ጫወተኝ፣ ያሳደግኩት ውሻማ አንዳንድ ቀን ይነግሰኛል። ይህም ሆኖ ግን ባለማወቅ ከመናገርና ብማደርገው ከመመጻደቅ አልተመለስኩም። ይህም ሁሉ ሆኖ ወደ ልቦናዬ ባለመመለሴ ነው እና ጥፋቴን ሳይሆን ቅናቴን፣ ስህተቴን ሳይሆን በመሳትም ቢሆን ከሰማሁት ተነስቼ በአቅሜ በጎ ነው ብዬ መመኘቴን አይተህ ይቅርበልኝ እንጂ እንደ ፈሪሳዊው ቀራጭ ከአንተ ይሻላል ብላ አታሳፍረኝ። እንደሚሻል አሁንም እኔ ማስታውሻለሁ። ገብቶኛል። ስለዚህ ይቀርበለኝ። አሁን ጌታ ሆይ ቤተ መቅደስን የዘጋሁትም እኔ እንደሆን ካውቃለሁ። ጊዜውን ቀደም ብሎ እንደሆነ አስታውሳለሁ። ቤተ ክርስቲያን ግቢ ውስጥ ቁጭ ብዬ በልቤ ቢሮ ስገባ አስታውሳለሁ። ሰራዊተ መላእክቲሁ ለመድኃኒዓለም ይቀውኑ ቅድሜው ለመድኃኒዓለም እየተባለ እኔ ግን ከቤት ወጥቼ ጓደኞቼ ጋር ከተማ ያለ ምግብ ቤት ስገባ አስታውሳለሁ። አንዳንድ ጊዜ በሕልኔ የተስቤ ወጥቼ ስከብር ስምነሸነሽ ሌላ ጊዜ ደግሞ ስሾም ስዘማነን አንዳንድ ጊዜ ደግሞ የተቀየንኩትን ስቀጣ ሳስቀጣ ሌላ ጊዜ ስማር ስመራመር ስበር ስከንፍ ውል እንደነበረ ትዝ ይለኛል። ስገዱ ላይ ሰግጄ በሀሳብ ሌላ ቦታ ሄጄ በሰው ተቀስቅሼ የተነሳሁበትን ቀን ተሰጦ እየተቀበልኩ ከመወሰድ የተነሳ እንኳን በእግዚኦ ተሳለ እነፈንታ ምስለ መንፈስ ቀያልኩ እስኪመልሱልኝ ድረስ እንደምቸገር አረሳውም። ስለዚህ ጌታዊ ቤተ መቅደስ ስጋዬን በቁሜ ስባዝንብ ጊዜ ነው መሰል የስጋዬ ማጎሪያ ብቻ ማድረጌን አይተ በመንፈስ እስክንመለስ ድረስ መቅደስህን ብትዘጋብኝ የሚያንሰኝ አይደለሁም። ነገር ግን ጌታዊ እንደወጣው አታስቀረኝ እባክህን፣ ከነጠፋው ልቦ ነው የመልሰኝ። ለምን ተዘጋ የምለውም ተጨንቄ እንጂ ይገባኛል ብዬ አይደለምና። እባክህ መድህን ያለም ሆይ በፈሪያ እግዚአብሔር እንድመለስበት እርዳን። ያን የጠፋውን በግ እንደ ተሸክመው እኔንም ተሸክመ መልሰኝ እንጂ አትተወኝ። ያን ጊዜ በዋዛ በፈዛዛ ማሳለፌን ረስቼው ዛሬ እንደ ዋዛ መግባት ሲሳነኝ ፈራሁ፣ ደነገጥኩም። ትችቴና ነቀፋይም የመጨነቅና ወደ አንተ የመቅረብ ብቻ አድርገው ውሰድልኝ እንጂ ጌታ። አቤቱ ወደ ቤተ መቅደስህ እንደ ዳዊት በደስታ የምመጣበትን ቀን አቅርብልኝ። አውቃለሁ ጌታ ሆይ ቅዳሴው ረዘመ፣ አገልግሎቱን በዛ እያልኩተች ነበረ የእሽ ሙላው ቁመቴን አድርሼ ለሌሎች ጉዳዮች ልቤ ክንፍ አውጥቶ ይበር ነበረ። ዛሬ ግን ሁሉንም እንዳቆመውና ወደ አንተ እንዳይ ስትጠራኝ ምን ያህል ጊዜ እንደበደልኩ ሳስብ መቁጠር አቃተኝና ደነገጥኩኝ። ለካስ በደሌንም ለማሰብ ከሌላው በሚበልጥ እንጂ በማያንስ ቤተ መቅደስ ቆሜ መበድሌን አውቅያለሁ። አቤቱ ጌታ ሆይ ማትህን በምሕረትህ ቁጣህን በትዕግስት መልሰህ ለነፍሴም ትዕግስትና ማስተዋልን ሰጥተህ በማላውቀውና በማይመለከተኝ ሁሉ ከምዕመናን እስከ ጳጳስ ከሚያስተቸኝ መንፈስ ነፃ ወጥተን እንደ መበለቲት ውሃና ከቤተ መቅደስህ እንዳልለይ ይርዳኝ። ጌታ ሆይ በልቤ የዘጋውብን መቅደስህን በእርዳታ ክፈትልኝና ከምስጥራት ለምካፈልበት መቅደስ አብቃኝ። መድኃኔዓለም አባቴ ሆይ ይህንን የፈሪሳውያን ጸሎት አድርጋ አትጸየፍብኝ። ፈሪሳዊ መሆኔን አውቄ ለምኛ ያለውና ለእኔ አይነቱም ቢሆን ምሕረትህ እንደማይከለከልም ሰምቻለሁና፣ አቤቱ መድኃኔዓለም አባቴ ሆይ ቶሎ ማረን፣ ይቅር በለን። አሜን። ጌታ ሆይ ቶሎ ና።